እስራኤል ተማሮች የመረጡት ሳይህ ዳዊት ለሳይህ ዳዊት ጉባኤ ቃና እና መወድስ ህዝቦች ተገዙለት። ያው ለሰም ዳዊት በነገሰ ጊዜ በሙሉ ህዝበ እስራኤል በጣም እግዚአብሔር እንግዲህ ሲሾም ህዝብ ሲገዛ ነው። ህዝብ ካልተገዛ እግዚአብሔር አልመረጠውም አልተሾመም ማለት ነው። ያ መንግስት እንግዲህ በእግዚአብሔር ችርነት ቅባ መንግስት ሲቀባ ሰማዩም ምድሩም ነው የሚገዛለት። አለዚያ ግን እገዛለው ቢል ምድሩም ሰማዩም እምቢ ይለዋል። በቃ አይሳካለትም ማለት ነው። ለሰን ለወርቅ ደግሞ ያው ዛሬ እንግዲህ ጉባኤ ቃናና መወደስ ለሳይህ ተገዙለት ብልሃል። ወርቅ ዛሬ ሳይህ መወድስን ጉባኤ ቃናና አገላብጦ እንዲገዙ አድርጎ በእግሩ ረግጦ አስቀጸላቸው ማለት ነው። ሂድ በል ለሳይህ ዳዊት

እሙንቱሂ እምድህረ ጸግቡ ለገሊላዊት መርጡላ አንፈርአጹ በገሊላ አንፈርአጹ በገሊላ ዘምስለ አቤሜሌክ ናሆም ህዝበ ማቱሳላ እንዘ ይጸርሁ ይጸርሁ ራሄል ወሳቤላ። በዘምድረ ግብፅ ሰማይ እለ የዐውዱ በአክናፊ ሆሙ ጽምዕ ወረሃብ ዘሄርሜላ የሄር ሜላ ረሃብና ጽም በዛ በረሃብና ጽም ከንፎቻቸው በዛ በግብፅ ሰማይ ላይ የሚዞሩ የሆኑ ሰሎሜ ወዮሴፍ አናስረ ኬብሮን ኩላ። አቺ ሁሉ አይመቷን ኬብሮን የኬብሮን አሞራዎች ሰሎሜና ዮሴፍ፣ የኬብሮን አሞራዎች ሰሎሜና ዮሴፍ። መዓልተ ወሌሊተ ይትጋብኡ ኀበኀበሀሎ ተመይጦ ገደላ። በሌሊትና በቀን ሌትም ሆነ ቀን ያ ጥንብ ተመይጦ ገደላ ጥንብ መመለስ ወዳለበት ቦታ ይሰበሰባሉ። ይብልኡ ወይጽገቡ እሙንቱ አንስርት ተነሱ ሰሎሜ እና ዮሴፍ አሞራዎች ገደላ ሆሙ በተ ጥንብ ጥንብን በደስታ ይበሉ ይጠግቡ ዘንድ ጥንብ ወዳለበት ቦታ ይሰበሰባሉ። ሙንቱሂ እምድህረ ጸግቡ ለገሊላዊት ቤት፣ እነሱም ከጠገቡ በኋላ፣ አንፈርአጹ በገሊላ አንፈርአጹ በገሊላ በገሊላ ዘለሉ፣ በገሊላ በረሩ። ከዛ ከህዝቦች ጋራ ከማቱሳላ ህዝቦች ከባሮክና ከአቤሜሌክ ህዝቦች ጋራ እየጮሁ ይዘላሉ። ለሰሜ ወልህ እንግዲህ ጥንብ ማለት ፈረስ ይሞታል። በሬ ይሞታል፣ በግ ይሞታል፣ በቅሎ ይሞታል፣ አህያ ይሞታል። ከዛ ከሞተበት ጥምብ ካለበት ቦታ ሌት ሆነ ቀን አሞራ ይሰበሰባል፣ ጅብም ይሰበሰባል። እንዲያው የዱር አራዊቶችም የሰማይ አሞሮችም ይሰበሰባሉ ማለት ነው። ምን ሊያደርጉ? ሊበሉ፣ ሊጠጡ፣ ሊጠግቡ። የሰው ልጅ የሚሰበሰብ ሰማችሁ፣ ሰርግ ባለበት፣ ማበር ባለበት፣ ድግስ ባለበት ቦታ የሰው ልጅ ደግሞ ይሰበሰባል። ወይም ደግሞ እንደነ መምህር ዳንኤል እንደነሳ እንደነ ያለው ደግሞ ሆቴል ወደ አለበት ቦታ ቢራ ወደ አለበት ቦታ ይሰበሰባሉ ማለት ነው። ምን ጊዜም ሆድ ፍለጋ ነው። ለሰምር ለወርቅ ደግሞ አሞሮቹ ጥንብ ወደ አለበት ቦታ ተሰበሰቡ። አሞራዎች ሰሎሜና ወዮሴፍ አሞራዎች ጥንብ መመለስ ወደ አለበት ይትጋብኡ አንስርት ኀበ ሀሎ ገደላ ይላል። ወንጀሉ ይትጋብኡ አንስርት ሀባሃሎ ገደላ ጥንብ ወዳለበት ቦታ ይሰበሰባሉ ይላል ወንጌል። ጥንብ ባለበት ቦታ ይትጋቡ አንስርት፣ አሞሮቹ ይሰበሰባሉ። አዎ፣ ለመብላት ነው እንግዲህ። በቃ ጥንብ ወዳለበት ማለት፣ ጥምብ ማለት በድን ስጋ፣ ምግብ፣ ምናምን ወደ ወደቀበት ቦታ አሞራ ህዶ ይሰበሰባል። ወርቅ ደግሞ ዛሬ መመለስ ጥንብ ወዳለበት አሞራዎች ዮሴፍና ሰሎሜ ተሰበሰቡ ብሏል። ሰም አሞራዊ ጥንብ ወዳለበት ተሰበሰቡ። ወርቅ ደግሞ ዛሬ ሰሎሜ እና ዮሴፍ ተመለሱ፣ ወደ ገሊላ። በግብፅ ሀገር ሲንከራተቱ በኢትዮጵያ ሲንከራተቱ የነበሩ ሶስት አመት ከስድስት ወር ዛሬ ወደ ገሊላ ገቡ፣ ወደ ገሊላ ሄዱ፣ አመሩ፣ ዛሬ ማለት ነው። በክንፍ ረሃብና በጽም የሚዞሩ የነበረ አሞሮች ሰም፣ በክንፋቸው የሚበሩ አሞሮች። ወርቅ ደግሞ ዛሬ ረሃብና ፅምን ችለው ታግሰው ሲሰደዱ የነበሩ የሰሎሜና የወሴብ ዛሬ ደግሞ ወደ ደስታ ቦታ ወደ መመለስ ተሰበሰቡ፣ ሄዱ፣ ገቡ ወደ ኢየሩሳሌም ማለት ነው። መዓልተ ወሌሊትም ሆነ ቀን ያው እንግዲህ አሞሮቹ ብርሃን እስከ ጨለማ እስከሚከለክላቸው ድረስ በዛ ጥንብ ባለበት ይሰበሰባሉ ማለት ነው። ወርቅ ደግሞ ዛሬ ሌትም ሆነ ቀን ሲሰደዱ የነበሩት ደግሞ ሰሎሜና ወሴብ ደግሞ ወደ መመለስ ተመለሱ ማለት ነው። ይብሎ ወይጽገቡ ሙንቱ አንስርት ገደላሆሙ በተድላ በደስታ ጥንብን ምን ይበሉ ዘር ሰም እንግዲህ ሆድ ሲበላ ሲበላ ሲጠጣ የሰው ልጅ እየተደሰተ እየሳቀ እየዘፈለ ነው የሚበላ አሞሮቹ ምንደኛ የአራዊቶች ምንደኛ ደግሞ እንዲሁ እያስካኩ እየተናከሱ እየተጮጮሁ ነው የሚበሉ ማለት ነው ሰም ጥንብን ወርቅ ደግሞ ዛሬ ያው መመለስን ዛሬ እየተደሰቱ ወደ ገሌላ ገቡ ገደላ ብሎ ጌታም ያስተባብራል። ገደላ ይለዋል ጌታን ማለት። ገደላ ጥንብ ካለበት ሕዝብ አሞሮች እንደሚሰበሰቡ የሀገር ቤትም ሰው ጌታ ይፈልገዋል ማለት ነው። ምንድን ነው የሚያጸጉ ነገር ዘለሉ ሰው በቃ። በኋላ ደግሞ ከጠገቡ በኋላ ሰው ልብላ ደግሞ ነው ወደ ገሊላ ገቡ። ህዝቦች አቤሜሌክና ባሮክ ከማቱሳላ የተወለዱ ባሮክና አቤሜሌክ እንደነዚያ እነዛም ከስደት የተመለሱ ናቸው እንደነዛ ዛሬ ተመለሱ ማለት ነው። እየጮሁ እየጮሁ አሞራዎች እነዛ ይዘላሉ። ከጠገቡ በኋላ እያንዳንዳቸው የአሞሮች ድምፅ አላቸው። አሚላለ ከኮኩኩ ሚላለ እያንዳንዱ ድምፅ ስልት አለው ማለት ነው። እየጠግቦ ድምፁን እያሰመ ይሄዳል ማለት ነው። ወርቅ ደግሞ ዛሬ ሰሎሜ ወዮሴፍ ደግሞ ሲያለቅሱ የነበሩት እየሳቁ ፊታቸው በፈገግታ ልቦናቸው በደስታ ተሞልቶ፣ እሺ ይሰማል። በዘምድረ ግብፅ ሰማይ እለየዐውዱ፣ ይሰማችኋል የኔታ? አይሰማም? አይሰማችሁም? ለኔ ይሰማል። ለኔታ ነው መሰለ። አይሰማም? ይሰማኛል፣ ይሰማኛል። በዘምድረ ግብፅ ሰማይ እለየዐውዱ በአክናፊ ሆሙ ጽምዕ ወረሃብ ዘሄርሜላ፣ ሰሎሜ ወዮሴፍ አናስረ ኬብሮን ኩላ

ቢንያም ይሰማችኋል? ይሰማል ይሰማል። ለእኛ ይሰማል። ይሰማችኋል የኔታ? አዎ ይሰማኛል። እሺ መለ ወደዛ ይዜውን ትልበል። አዎ

እሽ ረሃብ ወጽም ሕፃናት ይሁን ለሕርየ ያይቆብ ለሕርየ ያይቆብ አበዘ ገሊላ ገዳም የሕርየ ሕርየ የተባለ ያይቆብ የያይቆብ ልጆች ረሃብና ጽም ሆይ ወደ ገሊላ በረሃ አትሂዱ አትሄዱ። እስመ ቧ ገዳመ ገሊላ አንበሳ ግሩም ወደ ገሊላ ጫካ የሚያስፈራራ አንበሳ ገብቷኋልና አትሂዱ። አምጣነ ዝንቶ ወደመደ ስጋ ላይም ስጋ ላይም እሱ የላም ስጋን ለምዷልና ወደዛ ጫካ ትሄዱ ዘም ገዳሙ ሱቱዬል ነብየ ሳሌም የሳሌም ይሰማችኋል? የኔታ ይስማ። በቃ ኔትወርክ እንትን ብሏቸዋል።

ኔትወርኩ ነው እንጂ ወይ እንደገና እናቋርጠው እና ይግቡ። እንዴት እንደዛ ይሻላል፣ እስኪ ነገሯቸው ነው። ሳሚኤልም እስኪ ወተዋል ጠይቋቸው ከሆነ።